የኢቫንጀሊካል ቴሌቪዥን ተመልካቾቻችን ዛሬ ጥቅምት አንድ 2018 ዓመተ ምህረት ሆርን ኦፍ አፍሪካ ስኩል ኦፍ ትራንስፎርሜሽን ከዊሊያም ኢንተርናሽናል የዩኒቨርሲቲ ጋር በመተባበር በጋራ ያስተማራቸውን ተማሪዎች የሚያስመርቅ ይሆናል። ኢቫንጀሊካል ቴሌቪዥንም በስፍራው ተገኝቶ መርሀ ግብሩ እንደሚከተለው የሚያስቀኛቸው ይሆናል። አብራችሁ ቆዩ። ሆርን ኦፍ አፍሪካ ስኩል ኦፍ ትራንስፎርሜሽን ትምህርት ቤት ከዊሊያም ኬሪ ኢንተርናሽናል ዩኒቨርሲቲ ጋር በመተባበር በሰርተፍኬትና በማስተርስ መርሃ ግብር ያስተማራቸውን ሰላሳ ተማሪዎች ጥቅምት አንድ ሁለት ሺ አስራ ስምንት አመተ ምህረት በሀይሌ ግራንድ ሆቴል አስመርቋል። ሆርን ኦፍ አፍሪካ ኤቫንጀሊካል ሚሽን ኢንጌጀርስ በተልእኮ ስራ በወንጌል ያልተደረሱትን የህዝብ ክፍሎች በመድረስ ከአብያተ ክርስቲያናት ጋር በአጋርነት ላለፉት ሀያ ሁለት አመታት እየሰራ የሚገኝ አገልግሎት ነው። እናም ይህ አገልግሎት ነው ሆርን ኦፍ አፍሪካ ስኩል ኦፍ ትራንስፎርሜሽን የተሰኘ የተልእኮ ትምህርት ቤት ከዊሊያም ኬሪ ዩኒቨርሲ ጋር በመተባበር በመጀመር ያስተማራቸውን የድህረ ምረቃ ተማሪዎችን ጨምሮ የሚሽን ተማሪዎችን ለመጀመሪያ ጊዜ ያስመረቀው በመጀመሪያ ዙር የምረቃ መርሃ ግብርም 18 ተማሪዎችን በሰርተፍኬት ዘርፍ እንዲሁም 12 ተማሪዎችን በማስተርስ መርሃ ግብር ትምህርታቸውን አጠናቀው ለመመረቅ በቅተዋል። ሆርን ኦፍ አፍሪካ ስኩል ትራንስፎርሜሽን በምረቃ መርሃ ግብሩ ላይ ፕሮግራሙን ዳንኤል የዋላሸት የመሩ ሲሆን፣ በእለቱ ከተገኙት የክብር እንግዶችን መካከል በኢትዮጵያ ወንጌል አማኞች የቤተ ክርስቲያና ካውንስል በምክትል ጠቅላይ ጸሐፊ ማዕረግ የውጭ ግንኙነት ና የመንፈሳዊ ዘርፍ ኃላፊ የሆኑት መጋቢ ይልማዋቂ፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚሽን ዘርፍ ዳይሬክተር ፓስተር ሽመልስ ደጀኔ፣ የሆርን ኦፍ አፍሪካ ሚሽን ፕሬዝዳንት ዶክተር ማርቆስ ዘመዴ፣ ኢቫንጀሊካል ሚሽን ኢንጌጀርስ ኤክስኪዩቲቭ ዳይሬክተር ወይዘሮ ወለላ ያደታ ይገኙበታል። በመቀጠልም በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በምክትል ጠቅላይ ጸሐፊ ማዕረግ የመንፈሳዊና የውጭ ግንኙነት ኃላፊ የሆኑት መጋቢ ይልማዋቂ በመድረኩ ላይ ተገኝተው ለተመራቂ ተማሪዎች እንዲሁም ለተመራቂ ተማሪ ቤተሰቦች የእንኳን አደረሳችሁ ታቸውን አስተላልፈው ይህ ሁሉ የሆነው በእግዚአብሔር ቸርነት ነው በማለት ፕሮግራሙን በጸሎት አስጀምረዋል። የሆርኖፍ አፍሪካ ሚሽን ፕሬዚዳንት የሆኑትም ዶክተር ማርቆስ ዘመዴ ለተመራቂዎችና በእለቱ ለተገኙት የክብር እንግዶች የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። አክለውም ተማሪዎቹ የጸሎት መልስ መሆናቸውን በመግለጽ ለዚህ ታላቅ ተልእኮ በንጹህ ልብ እንዲያገለግሉ ለቀጣይ ትውልድ የሚተርፉ እንዲሆኑና ለሀገር ኩራት የሆኑ ዘንድ ተመራቂ ተማሪዎቹንም ባርከዋል። አያይዘውም የሆርኖፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ዋና ዳይሬክተር የሆኑት ወይዘሮ ወለላ ያደታ የምረቃ ስነ ስርዓት ህይወታቸውን የሰጡት ተማሪዎችን ለእግዚአብሔር የምንሰጥበት ነው በማለትም ተናግረዋል። በቀጣዩ መርሃ ግብር በዘማሪ ያሬድ ማሩ ዝማሬ ቀርቦ በኢትዮጵያ ወንጌል አማኞች የቤተ ክርስቲያና ካውንስል የሚሽን ዘርፍ ዳይሬክተር የሆኑት መጋቢ ሽመልስ ደጀኔ እንዲሁም የዊሊያም ዩኒቨርሲቲ ፕሬዚዳንት የሆኑት ዶክተር ፖል ቆርኔሊዮስ በዕለቱ ከዮሐንስ ወንጌል ምዕራፍ 13 ቁጥር 1 እስከ 5 ያለውን ክፍል በማንሳት የራሳችንን ስቃይ ሳንመለከት ጥላቻና አድሎ የሌለበትን ወንጌል ለሌሎች ማካፈል እንደሚገባና ያለንን ስልጣንና ኃላፊነቶችን በመተው ክርስቶስን በማገልገል ልንኖር እንደሚገባ አስተምረዋል። የሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ቦርድ አባል የሆኑት ዶክተር የኩኑ አምላክ እንዲሁም የትምህርት ቤቱ ዳይሬክተር የሆኑት ዶክተር ሙልጌታ ይልማ ለተሸላሚ ተመራቂ ተማሪዎች እንዲሁም ከፍተኛ ውጤት ላመጡና በመልካም ስነ ምግባር ለምረቀው ለበቁ ተማሪዎችም ሽልማትን ሰጥተዋል። የቫሌዲክቶሪያን ንግግር በተማሪ ተስፋ የታገሰ እንዲሁም በሌሎች ተመራቂዎች ቀርቦ በመጨረሻም የኢትዮጵያ ድረ ምረቃ የስነ መለኮት ትምህርት ቤት ጤገስት ፕሬዝዳንት የሆኑት ዶክተር ዶክተር ወርቁ ሀይለማርያም ተመራቂ ተማሪዎቹ ከእግዚአብሔር የተቀበሉት የተልእኮ አደራ ሙሉ በሙሉ ለመታዘዝና ለመፈጸም ቃል በማስገባት ፕሮግራሙ ተጠናቋል

የዛሬ ግራጅዌሽኑ በተመለከተ በሁለት ነው። አንደኛ የከፍተኛ ሰርተፍኬት ፕሮግራም አስራ ሁለት ወራት ተምረው ከተለያዩ ከውጭም ከሀገር ውስጥ በተወጣጡ መምህራኖች ሰልጥነው የጨረሱ ናቸው ዛሬ እንደተመለከትሽ። ሌሎቹ ደግሞ ከዊሊያም ኬሪ ኢንተርናሽናል ዩኒቨርስቲ ጋራ በፓርትነርሺፕ በመተባበር በውጭና በዚህ በሀገር ውስጥ ባሉ አስተማሪዎች የማስተርስ ፕሮግራማቸውን የጨረሱ ናቸው። እንግዲህ ምረቃውም ዛሬ ተጠናቋል። ይህን ይመስላል። ስሜ ሙሉጌታ ይልማ ይባላል። የሆርን ኦፍ አፍሪካ ስኩል ኦፍ ትራንስፎርሜሽን ዳይሬክተር ነኝ። ፓስተር ነኝ። እንደገናም ደግሞ ዶክተር ነኝ። ዛሬ ያስመረቅ ነው ሁለት ቡድኖችን ነው። የመጀመሪያው በሰርተፍኬት በከፍተኛ ሰርተፍኬት የሚሽን ትምህርት ተምረው ፕራክቲካሊ ሄደው ቤተ ክርስቲያን ተክለው ነው የተመረቁት። ስለዚህ የሚሽን ትምህርት ቤታችን ለሁሉም ወንጌላውያን አማኞች እና ቸርቾች አገልግሎቶች ክፍት ነው። የሚቀጥለውን ክላስ ከጃንዋሪ ጀምሮ ሬጅስተር እናደርጋለን። ስለዚህ ይህን መልእክት የሚሰሙ ሚሽነሪዎቻቸውን ወደ እኛ መላክ ይችላሉ። ከዛ ሪል ሚሽነሪ አርገን እንመልስላቸዋለን፣ አንወስድባቸውም ማለት ነው። ሁለተኛው ደግሞ በዴቨሎፕመንት ስተዲ በማስተርስ የተማሩ ይሄ ደግሞ ትምህርት ቤት ከዊሊያም ኬሪ ኢንተርናሽናል ዩኒቨርሲቲ ጋር አጋር ሆነን የምንሰራው ነው። እሱም ደግሞ እንደዚሁ ይቀጥላል ማለት ነው። ስለዚህ ዛሬ ሁለት ምርቃት ነበረን ማለት ነው። ሁለቱም ምርቃት እንዳያችሁት በጣም መልካም ነበረ እና በሁለቱም አካዳሚክ ሌቭል ሬጅስትሬሽን አለን። ይህንን እናደርጋለን። እድሉን ስለሰጣችሁ አመሰግናለሁ። ውድ ተመልካቾቻችን፣ ዛሬ ጥቅምት አንድ 2018 ዓ.ም የሆርን ኦፍ አፍሪካ ስኩል ኦፍ ትራንስሚሽን ሆስት የተልዕኮ ትምህርት ቤት በመጀመር ከዊሊያም ኬሪ ኢንተርናሽናል ዩኒቨርሲቲ ጋር በመተማመር ያስተማራቸውን የድህረ ምረቃ ተማሪዎችን ጨምሮ የሚሽን ተማሪዎችን ለመጀመሪያ ጊዜ በሀይሌ ግራንድ ሆቴል በደማቅ ሁኔታ አስመርቋል። መርሀ ግብሩ እንግዲህ ሳስቃኛቸው የቆየሁትን ይቃልኪዳን እንዳለ ከኢቫንጀሊካል ቴሌቪዥን በስፍራው ተገኝቼ ነበረ። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታል።